ክብሮት ኃይ ሰላምታችን በእያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እና ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትሩ ያሰራጩት ሀሰተኛ መረጃ እያነጋገረ ይገኛል። ካሰራጩት ከሰዓታት በኋላ ግን እንዲጠፋ አድርገዋል። የብልጽግናው ፕሬዚደንት ውሸትን ተከትሎ ጽፈት ቤታቸው መግለጫ አውጥቷል። አቶ ጀዋር መሐመድ የጥይትና የድሮን ኤክስፖርት ማድረጉ ውሸት ሲሳካለት በአፕልም ሊደግመው ፎቶውን ከኢንተርኔት ገልብጦ ለጠፈው የሚል የስላቅ ምላሽ ሰጥተዋል። ይህንን ጉዳይ የተመለከተ መረጃ ይዘናል። እያጸዳናቸው ነው ሲሉ ርዕሰ መስተዳደሩና ጀኔራሉ ገለጹ። የፋኖ ኃይሎች በበኩላቸው ዋና አስተዳዳሪውን ጨምሮም በፈጸሙት ጥቃት የመንግሥት ሰዎችን መግደላቸውን አሳውቋል። እንመለከተዋለን። ትናንት አቶ ጌታቸው ረዳ የሶስት የትግራይ ሰራዊት አዛዦችን ማገዳቸውን ተከትሎ የተለያዩ ምላሾች እየተሰጡ ናቸው። የክልሉ ሰላምና ጸጥታ ቢሮ አሰራራችንን ያልተከተለም ያልሾሙትን እንደ ማውረድ የሚቆጠር የተናጠል እርምጃ ነው ሲል ነው ያሳወቀው። የጊዜያዊ አስተዳድሩ በበኩሉ ሰራዊቱ የሰጠውን ምላሽ መልሶ ውድቅ አድርጓል። ትሰሙታላችሁም። ይህ በእንዲህ እንዳለ ሕወሓት ከንቲባው ኃላፊነቱን ተረክበዋል ሲል ገልጿል። አቶ ጌታቸው ረዳበት ጀኔራሎች ላይ ያሳለፉትን እግድ ተከትሎ ምላሽ ሰጥቷል የምንቃኘው ጉዳይ ይሆናል። ሻዕቢያ የኢትዮጵያ መከላከያ ሰራዊት ጀኔራሎችን ወርፏል ከብልጽግና ጋር የገባበትን ምልልስንም የውስጥ ችግርን ለመሸፈን የሚደረግ ሩጫ ብሎታል። በምሳሌያዊ ንግግርና በተረት የታጀበውን የሻዕቢያውን ሀተታም እንመለከታለን። ኡጋንዳ ወደ ደቡብ ሱዳን ወታደሮቿን መላኳን አሳወቀች። በፕሬዚደንት ሳልቫ ኬርና በምክትላቸው ሬክ ማቻር መካከል ያለው ውጥረትም ተባብሷል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። እያጸዳናቸው ነው ሲሉ ርዕሰ መስተዳደሩና ጀኔራሉ ገለጹ። የፋኖ ኃይሎች በበኩላቸው ዋና አስተዳዳሪውን ጨምሮ በፈጸሙት ጥቃት የመንግስት ሰዎችን መግደላቸውን አሳውቋል። በሀገሪቱ የራስን ሀገር ዜጋ የቀንጅብ፣ ጸጉረ ልውጥ፣ ወዘተ የሚሉ ስያሜዎችን በመስጠት ማሳደድና መግደል የለውጥ መንግስት ነ በሚሉ መሪዎች ገና ከጅምሩ ማከናወን የጀመሩት ነው። ኢትዮጵያውያን በብልጽግና መሪዎችና አገልጋዮቻቸው በገዛ ሀገራቸው ካንሰርም አረምም እየተባሉ እናጸዳቸዋለን የሚል ዘመቻ ተከፍቶባቸዋል። ጸጉረ ለውጥ ተብለው በሚኖሩበት ሀገር መንግስታዊ የማሳደድ አዋጅ ተፈጻሚ ሆኖባቸዋል። በቅርቡ ደግሞ ጽንፈኛና ሽብርተኛ የሚሉት ታርጋዎች የኦሮሞና አማራ ወጣቶች ይጸዱ ዘንድ የተለጠፉ ታርጋዎች ናቸው። የአማራ ክልሉ ርዕሰ መስተዳድራቱ አረጋ ከበደ ከሰሞኑ በነበረ አንድ መድረክ ላይ ያደረጉት ንግግር ደግሞ እነዚህን የክልሉ ወጣቶችን ሰርጎ ገቦዎች በሚል የፈረጁበት ነው። እነዚህን ወጣቶች እያጸዳናቸው ያለነው ከከተማ ነው። በገጠርና በተወሰኑ የቀበሌ ወረዳዎች ብቻ የተወሰኑ ኃይሎች አድርገናቸዋል ሲሉም ይሰማሉ። የመንግስትን ኃይል የማስከበር ማነው ህግ የማስከበር ብቸኛ ስልጣን በመጠቀም በተለያዩ አካባቢዎች የኦፐሬሽን ስራዎችን ሰርተናል። አሁን በጥቂት ቀበሌዎችና በጥቂት ወረዳዎች እንዲወሰን ለማድረግ ችለናል ማለት ነው። በከተማ ውስጥ ያሉ ሰርጎ ገቦችንም ለማጽዳት በጣም ከፍተኛ ጥረት አርገናል። የክልሉ ርዕሰ መስተዳደር ያለቆቻቸውን የክልሉን የማውደም ዘመቻ ህግ ማስከበር ይሉታል። ድሮን በተኙበት የሚዘንብባቸው፣ የዓመት ቀለባቸው በከባድ መሳሪያ የሚወድምባቸው የክልሉ አርሶ አደሮች ግን ይሄ ምን ሆኖ ህግ ማስከበር ማፍረስ እንጂ ነው መልሳቸው። ህግ እያስከበር እያፈረሰ ነው እንጂ ይባል ወንጀል እየፈጸመ እያቃጠለ ብዙሃን እየገደለው እንዲህ ህግ ማስከበር ማለት በገዛ መሳሪያችን በገዛ ወሰባችን በገዛ ጃችን በገዛ ኪሳችን ተበላነ የማይደርግ አረመናዊ መንግሥት ነው። ሄሮድስም ምከይ በለጥ አልሰራ ሄሮስ ማለት አብይ ራሱ አብይ ነው። ሄሮስ ራሱ የሚያልቀውን ነው። ኦሮሞ ኦሮሞም የእኛ ነው፣ አማራም የእኛ ነው። የሚያልቀው እኛ አስተውት ማለት አዝመራም አንከት በጅብር ተበልቷል። ማሽላውም ይኸው ወድሟል። ስለዚህ ምን ይብቃል? ገበሬ ወዲያና ነው ወዲህ ዝም ብሎ በሬ እያበላ መሃል ላይ እንዲያርጎ ፈጀን ፈጀን። መላም የለው እንግዲህ፣ መክረሚያም የለን ህዝብም የለ። የእጅ ጦር ሲሆን ወዲያም ተሸሸግነ፣ ወዲያም ተሸሸግነ ይወጣል። ይህ አላይ የማይታይ ነገር መቶ የሚያጃፍንን ነው። እነ አቶ አረጋ ከበደ ከአራት ኪሎ የተሰጣቸው የማጽዳት የሚሉት ዘመቻ እንግዲህ እንዲህ ያሉትን አርሶ አደሮችን ጨምሮ ለመከራ ያጋለጠ ነው። ይህ እያጸዳናቸው ነው የሚለው ንግግር ደግሞ በብልጽግና ሹማምንት ብቻ አልቆምም በጀነራሎች ጭምር እንጂ የስድስተኛ እዝኮር አዛዥ የሆኑት ብርጋዴር ጀነራል ሶፊያን ሼህ መሐመድ በጎጃም ቀጠና ይህንን እያደረግን ነው ሲሉ ይገልጻሉና በእንዲህ ያለ ትርክት የቀጠለው የክልሉ ጦርነት ግን በተለይም ለታችኛው ወርከን የመንግስት አመራሮችና ለሰራዊቱም ሞትና ጉዳትን እያስከተለ ነው የቀጠለው። ዛሬ እንኳን በደቡብ ወሎ ዞን የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ በተፈጸመባቸው ጥቃት መገደላቸው ተነግሯል። ከአስተዳዳሪው አቶ ፈንታው ከበደ በተጨማሪ የወረዳው ፖሊስ ምርመራ ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳም እንደዚሁም ሹፌራቸው አቶ ከበደም ረፋድ አካባቢ ከቢስቲማ ወደ ቦኮክሳ ሲጓዙ አባን አገንዳ በተባለ ቦታ በተፈጸመ ጥቃት ነው የተገደሉት። በእርግጥ የአራት ኪሎ የብልጽግና አውሮፕላን ተሳፋሪዎች የወረዳ አስተዳዳሪዎች ግድያ እምብዛም የሚያስደነግጣቸው ጉዳይ እንዳልሆነ ደጋግሞ ታይቷል። ከዚህኛው ጥቃት ባሻገር ከሰሞኑ በሰሜን ጎንደር አደርቃይም የወረዳ የጸጥታ አመራሮች መገደላቸው የሚታወስ ነው። በሰሜን ሸዋ ዞን አረርቲ የመከላከያ አመራሮች ሳይቀር በተመሳሳይ በተፈጸሙ ጥቃቶች ለጉዳት መዳረጋቸውን መዘገባችን አይዘነጋም። ጠቅላይ ሚኒስትሩ የአሰራጩት ሀሰተኛ መረጃ እያነጋገረ ይገኛል። ከአሰራጩት ከሰዓታት በኋላ ግን እንዲጠፋ አድርጓል። የብልጽግናው ፕሬዚደንት ውሸትን ተከትሎ ጽፈት ቤታቸው መግለጫ አውጥቷል። አቶ ጃዋር መሐመድ የጥይትና የድሮን ኤክስፖርት ማድረጉ ውሸት ሲሳካለት በአፕል ደግሞ ፎቶን ከኢንተርኔት ገልብጦ ለጠፈው የሚል የስላቅ ምላሽ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ሾርት ሚሞሪያም ለሚሉት የኢትዮጵያ ሕዝብ ሀሰተኛ መረጃ ሲሰጡም የተሳሳተ ንግግር ሲያደርጉ መስማት የተለመደ ነው ነው። በቅርቡ በጥይት ማምረቻ ፋብሪካ ተገኝተው በስድስት ደቂቃ ንግግራቸው ውስጥ ያስተላልፏቸው ሰባት ሀሰተኛ መረጃዎችን በተመለከተ መዘገባችንም የሚታወስ ነው። ትናንት ምሽት ደግሞ ከአምስት ሚሊዮን የሚልቅ ተከታይ ባላቸው ፌስቡካቸውና ከ18 ሚሊዮን በላይ ሰው በሚከተላቸው የትዊተር ገጻቸው ላይ ያመረትኩላችሁን አፕል ተመልከቱ በሚል ያሰራጩት ፎቶግራፍ ማስገርሙ አልቀርም። አሜሪካን ሀገር የሚመረቱ የአፕል አይነቶች ለሽያጭ ኢንተርኔት ላይ ከወጡበት የወሰዱትን ፎቶ እንደዚሁም በህንድ ሀገር ውስጥ የሚገኝ አንድ አርሶ አደር ያመረተውን አፕል እጁን ሳይቀር አስገብቶ የተነሳውን ፎቶ አያይዘው ነው የአፕል የግብርና ምርታማነታችን እየተመነደገ ነው ሲሉ የገለጹት የኢትዮጵያ ሕዝብን ከዚህ በፊትም በምግብ ራስ አስችልሃለሁ በስንዴ ብቻ ደግሞ ለውጭ ገበያ ተርፋሃል እንዳሉት ያለ መሆኑ ነው። የአሁኑ ሐሰተኛ መረጃ ከዚህ በቀደሞቹ ለየት የሚለው መነጋገሪያ መሆኑን ተከትሎ ወዲያው ከገጻቸው ላይ ያጠፉት መሆኑም ነው። ከሰሞኑ በተተኳሽ ማምረቻ ፋብሪካ ውስጥ ተገኝተው ታንክ ሰራንበት እኛ ከፈት ነው ኤክስፖርት አድርገናል የሚሉና መሰል ሰተኛ መረጃዎችን ማስተላለፋቸውን ተከትሎ አሁን በአፕል መድገማቸውን በተመለከተ ምላሽ ከሰጡ ግለሰቦች ውስጥ ደግሞ አንደኛው አቶ ጃዋር መሐመድ ናቸው። የጥይትና የድሮን ኤክስፖርት ማድረጉ ውሸት ሲሳካለት በአፕል ሊደግመው ፎቶውን ከኢንተርኔት ገልብጦ ለጥፈው ሲሉም ነው መልክታቸውን ያጋሩት። የዚህን ሁሉ ሁነት ተከትሎ ነው እንግዲህ ጠቅላይ ሚኒስትሩን ለመከላከል የጠቅላይ ሚኒስትር ጽህፈት ቤት መግለጫውን ይዞ የወጣው አብይን ያሳሳቱብን ክልሎችና ወረዳዎች ናቸው የሚል ይዘት ያለው ነው ይህ ስህተት ደገም እርምጃ እየተወሰደ ነው። ስህተቱን አጥፍተነዋል። በቀጣይ ትክክለኛ አፕሎች በሚዲያ ይቀርባሉ ይላል የጠቅላይ ሚኒስትር ጽፈት ቤት ማስተባበያ። እናም በቅርቡ እንደ ፋናና ኢቢሲ ያሉ ያገዛዙ ልሳናት በአፕል ማሳ እንደሚጥለቀለቁ ይጠበቃል። ለዚህም ቢሆን አቶ ጃዋር ምላሽ አላቸው። በክልሎች ያሳብባሉ። ምነው ዝናብ አዘነብኩ፣ ነዳጅ ውጭ ለመላክ ተዘጋጀው፣ ወዘተ የሚለው ውሸትን የፈበረከው የክልል አመራር ነበር። እንዴም ያሳግማቱ ካናቱ በማለት ትናንት አቶ ጌታቸው ረዳ ሶስት የትግራይ ሰራዊት አዛዦችን ማገዳቸውን ተከትሎ የተለያዩ ምላሾች እየተሰጡ ናቸው። የክልሉ ሰላምና ጸጥታ ቢሮ አሰራራችንን ያልተከተለ ፣ ያልሾሙትን እንደ ማውረድ የሚቆጠር የተናጥል እርምጃ ነው ሲል ምላሽ ሰጥቷል። ጊዜያዊ አስተዳድሩ በበኩሉ ሰራዊቱ የሰጠውን ምላሽ መልሶ ውድቅ አድርጓል። በትግራይ ክልል ያለው አሁናዊ ሁነት ፖለቲካዊ ልዩነቱ የተባባሰበት አሳሳቢው ሁነት ላይ የደረሰበት ነው። አቶ ጌታቸው ረዳ ትናንት በሰጡት መግለጫ በምሽት በትግራይ ሰማይ ላይ የጦር አውሮፕላኖችን እንደሰሙና የድሮን ቅኝት መደረጉንም ጠቁመው ነበር። ከቀናት በፊት ኢትዮ ፎረም ያሰራጨውን መረጃ የሚያረጋግጥ መግለጫ በሰጡበት ሁነት ውስጥ ቀጠናዊ ውጥረቱ ያለ ቢሆንም በክልሉ ያሉ ፖለቲከኞች ግን እርስ በርስ የመወራረፍን መንገድ ነው መርጠው የሚገኙት። አቶ ጌታቸው ረዳ ከመጋቢት 1 2017 ጀምሮ መግባባት እስኪደረስ ድረስ በሚል ጊዜያዊ እግድ ተላልፎባቸዋል፣ በማለት በደብዳቤያቸው ላይ ሜጀር ጀነራል ዮሀንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግባይ ሀይለን መጥቀሳቸው የሚታወስ ነው። ፕሬዚደንቱ በጻፉት ደብዳቤ ላይ ጀነራሎቹ በጊዜያዊነት የታገዱት ከመንግስት ውሳኔ ውጭም የክልሉን ህዝብና ወጣቱን ወደ ግርግር፣ የጸጥታ ሀይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴዎችን እያደረጉ በመሆኑ ነው ይላል። የጀነራሎቹ እንቅስቃሴ ህዝቡ ወደማይወጣው አዘቅት የሚከትነው ሲል ያክላል። የፕሬዚደንቱን ውሳኔ ተከትሎ ተከትሎ የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርስ ባወጣው መግለጫው ውሳኔውን እንደማይቀበለው ይፋ አድርጓል። የእግድ እርምጃ የተላለፈው በወንጀለኞች ላይ የተግባር እርምጃ መወሰድ ስለተጀመረ ነው ብሏል። የጊዜያዊ አስተዳድሩ በሶስት ጀኔራሎች ላይ ያስተላለፈው የእግድ ውሳኔ ተቋማዊ አሰራርንና ህግን ያልተከተለ ሲል ማጣጥሎታል። ያልሾመውን ያወረደ ነው ሲል የጊዜያዊ አስተዳድሩ ፕሬዚደንት ውሳኔን የገለጸው የጸጥታ ኃይሉ መግለጫ በግል የተወሰደ እርምጃ በመሆኑ ተቀባይነት ያለውን ብቻ ሳይሆን ስልጣንን ተጠቅሞ ወንጀልንና እና ወንጀለኞችን ለመከላከልና ለመቆጣጠር የሚደረገውን ጥረት ወደ ኋላ የሚመልስ በመሆኑ ሊቆም ይገባል ሲልም አሳስቧል። የተጀመረው ህግና ህገ መንግስቱን የማስከበር ስራ ተጠናክሮ እንደሚቀጥል ለህዝባችን ልናሳውቅ እንወዳለን ይላል የሰራዊቱ መግለጫ። ይህንን ተከትሎ ደግሞ የአቶ ጌታቸው ረዳ አስተዳደር ለቢሮው ምላሽ ሰጥቷል። የሰላምና ጸጥታ ቢሮው የጊዜያዊ አስተዳደሩ መንግስት የወሰደውን እርምጃ በሚጻረር መልኩ ኃላፊነት የጎደለው መግለጫ አውጥተዋል ነው የሚለው በቢሮው ወጣው ይህ መግለጫ የክልሉን ችግር የሚያባበስ ራሱን የመንግስት አካል ሳይሆን ለአንድ ቡድን የሚያገለግል ወታደራዊ ክንፍ እንደሆነ በይፋ የሚገልጥ ሆኗል ሲልም ይቀጥላል። ለቢሮው በመሬት ወረራ፣ በብረታ ብረት ስርቆት፣ በማዕድን ማውጣት እርዳታና ህገ ወጥ የሰዎች ዝውውር ላይ እርምጃ እንዲወሰድ የተጣራ ሪፖርት ደርሶት ያንን በመተው አሁን የመንግስት መዋቅርን ማፍረስን ግን እንደ ህግ ማስከበር አስመስሎ ማቅረቡ ወገንተኝነቱን ያሳየ ነው ይላል ጊዜያዊ አስተዳድሩም የጸጥታ ቢሮ መግለጫ የመንግስታዊ መዋቅር ሳይሆን የህወሓት ቡድን ቅጅ ነው፣ ሊታረም ይገባል። ያ ካልሆነ ግን ተከትለው ለሚመጡ ጉዳዮች ኃላፊነቱን የሚወስደው አመራሩ ይሆናል ሲልም ነው የጊዜያዊ አስተዳደሩ ያሰፈረው መግለጫ የሚያመለክተው። ይህ በእንዲህ እንዳለ ህወሓት ከንቲባው ኃላፊነቱን ተረክቧል ሲል ገልጿል። አቶ ጌታቸው ረዳ በጀኔራሎች ላይ ያሳለፉትን እግድ ተከትሎ ምላሽ ሰጥቷል። በክልሉ የሁለቱ የፖለቲካ ቡድኖች ሽኩቻም ከተሞችን ያለ ከንቲባ ለወራት ጭምር እንዲቀጥሉ ያደረገ ነው። ህወሓት ዛሬ በአዲግራት ከተማ በምክር ቤት የተመረጡ ናቸው ያላቸውን ከንቲባም ኃላፊነቱን ተረከቡ ሲል አሰራጅቷል። አቶ ረዳኤ ገብረ እግዚአብሔር ነው ወደ ከንቲባ ጽህፈት ቤት ገብተዋል ሲል ያሳወቀው የድርጅቱ ደጋፊዎች ችም ዛሬ በአካባቢው ተገኝተው ታይተዋል። በሌላ በኩል ህወሓት አቶ ጌታቸው ረዳ ትናንት ያደረጉትን የእግድ ውሳኔ መሰረተ ቢስና የማይተገበር ሲል ውድቅ አድርጎታል። ፕሬዚደንት ጌታቸው ረዳንም አምባገነን ፕሬዚደንት ነበር ሲል አጣጥሏቸዋል። ፕሬዚደንቱ የወሰዱት እርምጃ በሌለ ስልጣናቸው ያከናወኑት የማይተገበር ሲል በጽኑ ተቃውሞ አቶ ጌታቸው ረዳንም ከስልጣንና ከኃላፊነት ቦታቸው ላይ እንዳነሳቸው አስታውሷል። ህዝባዊ ሰራዊታችን በካዲ ቡድን ሴራ አይፈርስም የሚለው መግለጫውም የእግድ እርምጃውን የተደራጀ ሰራዊትን ለማፍረስ ሲደረግ የቆየው ተንኮል አካል ነው ያለ ሲሆን እርምጃው አደገኛ ውጤትን የሚያስከትል ነው በማለትም አስጠንቅቋል። ሻዕቢያ የኢትዮጵያ ጀኔራሎችን ወርፏል። ከብልጽግና ጋር የገባበትን ምልልስንም የውስጥ ችግርን ለመሸፈን የሚደረግ ሩጫ ብሎታል። መንግስታዊው የኤርትራ ጋዜጣ ሀዳስ ኤርትራ ከሰሞኑ ኢትዮጵያን የተመለከቱ ሀተታዎችን ይዞ መውጣቱን ቀጥሏል። ከቀናት በፊት ሴደቶፎቢያ የሚል ቃልን ተጠቅሞ አንዳንድ ጉረቤቶቻችን ዝምታችን ያስፈራቸዋል ሲል ገልጾ ነበር። በተመሳሳይ በሌላ ትሙ ላይ ደግሞ ኢትዮጵያን በስም በመጥራት ስለ ጀኔራሎቿ፣ ስለ ውስጥ ጦርነትና ሌሎች ጉዳዮች ያብራራል። በምሳሌያዊ ንግግር የሚደግፈው ፕሮፓጋንዳውን ሀዳስ ኤርትራ የሚያቀርበው የኢትዮጵያ የመከላከያ ሰራዊቱ ጀነራሎችን ሀፍረት የሌላቸው በሚል በመግለጽ ነው። የመከላከያ ጀነራሎችን አቅም እናውቋለን የሚለው የሻዕቢያ ፕሮፓጋንዳም በቅርቡ ሲል የጠቀሰው የትግራይ ጦርነት ላይ የታደጋቸው የኤርትራ ጦር መሆኑን ይረሱታል ሲልም ያክላል። በእርግጥ ይህንን የብልጽግናው መንግስት ከሻዕቢያ ጋር አብሮ ህዝቡን ሲጨረስ ተሳትፎ የነበራቸው ጀነራሎችም የሚክዱት ጉዳይ አይሆንም። ሺህ ይከፍለናል፣ እንደ ኤርትራ ሰራዊት ሺህ ይከፍለናል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው፣ የእኛ ችግር የኤርትራ ችግር ነው። የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው፣ ሲቪል ልብስ የለውም። ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። የሆነው ሆኖ ሀዳስ ኤርትራ ግን ይቀጥላል። የኢትዮጵያ ሰራዊት መዋጋት አይፈልግም፣ ተዳክመዋል ይልና በሀገሪቱ በርካታ አካባቢዎች ላይም የእርስ በርስ ጦርነቶች አሉ ሲል ያትታል። በርካታ የሀገሪቱ አካባቢዎች ላይ የአራት ኪሎ መንግስት ቁጥጥር የለውም፣ የኢትዮጵያ ችግርም ከሀገረ መንግስት ግንባታው ጀምሮ ያለ ነው ሲልም ያብራራል። ቀጥሎ የሚያቀርበው ትችት ደግሞ አስገራሚ ነው። ስለ ኢትዮጵያ ኢኮኖሚ ሻዕቢያ ትችትን ሲያቀርብ ፈገግ ማስባሉ ባይቀርም፣ በውጭ እርዳታ ላይ የተመሰረተ ኢኮኖሚ በኑሮ ውድነት የሚሰቃይ ህዝብ ነው ያለው በማለት ግን ያነሳል። በመጨረሻም የአራት ኪሎ መንግስት ነገር በሚል በተረት ነው ሀተታውን ያሰፈረም። አንድ ሰው ራሴን አጠፋለሁ እያለ ቤተሰቡን ያስቸግር ነበር። እናም ሁሌም ገመድ ይዞ ሲወጣ ዘመድ መከተል ሆነ። በኋላ ግን ሁሉም ዘመድ አዝማት ሰለቸውና እስኪ ተወት የፈለገውን ያድርግ ብለው ለቀቁት። ይሄ መረበሻ መሉ የሆነ ሰው ግን ገመዱን ይዞ ከቤት እየተጣደፈ በመውጣት ዛፍ ላይ ከወጣ በኋላ ወገቡን በገመድ አስሮ ከዛፍ ላይ ተንጠልጥሎ ተገኘ። ምን እያደረክ ነው በማለትም ጠየቁ። ተቀብለውት እየታነኩ ነው በሚል ይመለስላቸዋል። ታዲያ መታነቅ ከአንገት እንጂ ከወገብ መቼ ሆነ ቢሎት አይ የለም ገመዱ አንገቴን ስለከረከሬ ነው ወገቤ ላይ ያሰርኩት፣ አላቸው በማለት ሻዕቢያ በጋዜጣው የአራት ኪሎ አጋሩንም ነገር እንዲህ ያለ ስለመሆኑ ያብራራል። ምንም እንኳን ሁለት ጦርነት ናፋቂ መሪዎች ሁለቱን ህዝብ ዳግም ወደ ለየለት ጦርነት ይዘው ይገቡ ይሆን የሚል ስጋት ቢያየልም። ሀዳስ ኤርትራ ግን የአራት ኪሎ መንግስት ፕሮፓጋንዳ የውስጥ ችግሮች ለመሸፈን ነው የሚል የራሱን ፕሮፓጋንዳ አሰራጭቷል። ኡጋንዳ ወደ ደቡብ ሱዳን ወታደሮቿን መላኳን አሳወቀች። በፕሬዚደንት ሳልቫ ኬርና በመከተላቸው ሬክ ማቻር መካከል ያለው ውጥረትም ተባብሷል። የኡጋንዳ ጦር ዋና አዛዥ የሆኑት ሞሆዚ ካይሮኒ ጋር ባወደጁ ባየተላኩት ልዩ ኃይሎች ፕሬዚደንት ሳልቫ ኬር ማርዲትን ይጠብቃሉ ብለዋል። የፕሬዚደንት ኪርና የመከተላቸው ሬክ ማቻር ውጥረት ተባብሶ ዳግም የእርስ በእርስ ጦርነት ሊከሰት ይችላል የሚለው ስጋትም አይሏል። የኡጋንዳው ፕሬዚደንት ዩሪ ሙሰቤኒ ልጅ የሆኑት ጄኔራል ካይሮኒ ጋር በትዊተር ገጻቸው ላይ ባሰፈሩ ጽሁፍ መላውን የደቡብ ሱዳን ግዛትን እንደ ራሳችን ቆጥረን እንጠብቃለን ብሏል። የደቡብ ሱዳን መንግስት ግን እስካሁን ጀኔራሉ ስለሰነዘሩት ሀሳብ ማብራሪያ አልሰጥም። የደቡብ ሱዳን ጦር ምክትል አዛዥ እና ምክትላቸው ባለፈው ሳምንት በጸጥታ ኃይሎች ቁጥጥር ስር መዋላቸው ይታወሳል። በቁጥጥር ስር የዋሉት ባለስልጣናት ማቻር በፈረንጆቹ 2013 ከኬር ጋር ሲዋጉ ለማቻር ድጋፍ ሰጥተዋል የሚባሉ ናቸው። የማቻር አጋሮች በቁጥጥር ስር መዋል የሰላም ስምምነቱን መጣሱን ያመለክታል የሚሉ ተቃዋሚ ፓርቲዎች በፍጥነት ተፈተው ውጥረቱ ካረገበ ዳግም ጦርነት ሊቀሰቀስ እንደሚችልም እየተናገሩ ነው ነው አንደኛው ሚኒስትር ተቃውሞ ሲበዛ ከእስር መለቀቃቸው ግን ተነግሯል። ይሁን እንጂ በላይኛው ናይል ግዛት የመንግስት የጸጥታ ኃይሎች ዋይት አርሚ ከሚሰኙ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ከጁባ የሚወጡ ዘገባዎች አመልክቷል። የሳልቫ ኪርና ማቻሪ የስልጣን ሽኩቻ አዲሷን ሀገር ወደ እርስ በርስ ጦርነት በመክተት ከ አራት መቶ ሺህ በላይ ሰዎች ህይወት መቅጠፉ የሚታወስ ነው። ሁለቱ ተፋላሚዎች በፈረንጆቹ 2018 ስልጣን ለመጋራት ተስማምተው ጦርነቱ ቢቆምም ምርጫ አልተካሄደም። ታጣቂዎችን በሀገሪቱ ጦር ውስጥ የማዋሃድና ህገ መንግስቱን የማሻሻል ጉዳዮችም በስምምነቱ መሰረት ተፈጻሚ አልሆኑም። ከሰሞኑ የተፈጠረውን ውጥረት ተከትሎም አንድ ጄኔራል ከተባበሩት መንግስታት ድርጅት ሰራተኞች ጋር በሄሊኮፕተር ውስጥ እያሉ ስለመገደላቸው መዘገቡ የሚዘነጋ አይሆንም የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር አበቃን ቸር ያሰማን